ሰላም፣ ጤና ይስጥልኝ ውዴ ቻናል የቤተሰቦት ሌሎቹን መረጃ ይጀላችሁ መጥቻለሁ እንድትከታተሉኝ በአክብሮት ጋበዝኳችሁ። በመጀመሪያም አርስተ ዜና ኢትዮጵያ ያነሳችው የባርበር ጥያቄ ወቅቱን የጠበቀ ነው ሲሉ የታሪክ ምሁራን ተናገሩ። እንዲሁም በወሎ ጀግናዊ ሀገር መከላከያ ሰራዊት ድል አስመዝግቧል። የቀድሞው የትግራይ ጊዜው አስተዳደር የነበረው ጌታቸው ረዳ ስለ ፕሮቴሪያው ስምምነት ምን አሉ? እንዲሁም ከውጭ አሜሪካና እስራኤል የተስማሙበት የጋዛ የሰላም ስምምነት ምን ምን ነጥቦችን ይዟል የሚሉትን እንዳሰሳለን። በድጋሜ አብራችን ቆዩ። ኢትዮጵያ ያነሳችው የባርበር ጥያቄ ትክክለኛና ወቅቱን የጠበቀ መሆኑን የታሪክ ምሁራን ገለጹ። የኢትዮጵያ የባርበር ጥያቄ በሰላማዊና ዲፕሎማሲያዊ መንገድ መፈታት ይኖርበታልም ነው ያሉት የታሪክ ምሁራኑ ከኢትዮጵያ ሬዲዮ ጋር በነበራቸው ቆይታ የታሪክ ምሁሩ ዶክተር ተመስገን ንጉስ በሰላማዊና ዲፕሎማሲያዊ መንገድ ጥያቄዎች መነሳታቸው አስታውሰው እነዚህ ጥያቄዎች በሰላማዊ መንገድ መፈታት አለባቸውም ብለዋል። ኢትዮጵያ በቀይ ባህር ላይ የመጠቀም ሙሉ መብት እንዳላት እና ዓለም አቀፍ ሕጎች ጭምር ይህን እንደሚደግፉም አንስተዋል። ከጥንት የኢትዮጵያን የስልጣኔ ዘመን ብናነሳ እንኳን እቃን በእቃ በምንለዋወጥ የመጀመሪያው ንግድ ስራ ላይ የባህር በር ወሳኝ ሚና እንደነበረውም አንስተዋል። በቀይ ባህር ቀጠና ላይ እየጨመረ በመጣው የጂኦ ፖለቲክስ የበላይነትና የኢኮኖሚያዊ ተጠቃሚነት ላይ የኢትዮጵያ ሚና ሊኖራት ይገባል ያሉት አምባሳደር ግሩም አባይ የተነሳው ጥያቄ ምላሽ እንዲያገኝ ሁሉም ኢትዮጵያውያን በአንድነት የሚቆምበት ጊዜ አሁን ነውም ብለዋል። የግቢና ወጪ ንግዶች በራሳቸው የባህር በር እናከናውን ነበር። አሁን ደግሞ ባለን የህዝብ ቁጥር መጨመርና በውጭ ንግድ መጨመር ምክንያት የባህር በር የሚያስፈልገውን ወሳኝ ሰዓት ላይ ተገኝተናልም ነው ያሉት ምሁራኑ ምሬ ወዳጅና ዘመነካሴ የሻቢያን የጥፋት አስፈጻሚ ናቸው ሲሉም እንግዲህ መረጃዎች የወጡ ነው። የጽንፈኛው ፋኖ ቡድን አመራሮች ከሻቢያ የተቀበሉትን የጥፋት አጀንዳ በአማራ ክልል ለማስፈጸም የገዛ ህዝባቸውን በገንዘብ የሸጡ አረመኔዎች ናቸው። በወልዲያ የታየው ይህ ነው። መሪ ወዳጀ ከሻቢያ ታጣቂዎች ጋር በመሆን ህዝቡ ላይ ጦርነት ለማወጅ ያደረገው እንቅስቃሴ በጀግናው መከላከያ ሰራዊት ቢከሽም የሻቢያ ተልኮ አስፈጻሚ ከጽንፈኛ ህዋት ጋር በመሆን የአማራ ክልል የጦርነት ቀጠና ሊያደርጋት እንደነበረም ታውቋል። በዚህም በሀገር መከላከያ ሰራዊት የተማረኩ ቁጥራቸው ወደ ስልሳ የሚጠጉ የሻቢያ ታጣቂዎች ናቸው። ይህም የፋኖ አላማ ምን እንደነበር ቁልጭ አድርጎ ያሳያል። ከዚህ በተጨማሪ መረጃዎች እንደሚጠቁሙት ከሆነ ጽንፈኛው ፋኖ በሀገር መከላከያ ሰራዊት የሚደርስበትን እርምጃ መቋቋም አቅቶት ወደ መቀሌ እንደሸሸና በሰራዊቱ ምት የቆሰሉትን በህዋት እገዛ ወደ መቀሌ በመንግስት በመግባት ህዋትን እንደተቀላቀሉም ታውቋል። እነኚህ የሀገር ባንዳ ለአንድ ዓላማ በአንድነት የሚሰሩ የሀገር ጠላት ናቸውም እየተባለ ነው የፕሪቶሪያውን ስምምነት የፈረምነው ነው የፖለቲካ አመራሩ እኔንም ጨምሮ ትልቅ ስህተት ውስጥ ስለገባንና ነገሮች ከቁጥጥር ውጭ ስለሆኑ ነው አሉ። ስለ ጦርነቱ አካሄድ ብዙ የተሳሳቱ ስሌቶችን ሰርተናል። ኤርትራውያን በጣም ብልኮች ናቸው። የፌዴራል መንግስትን በቀጥታ የመውጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህ ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ሞኞችን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለው ከፌዴራል መንግስት ይመጣል ብሎ ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸውን ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው። የጊዜያዊ አስተዳደር ፕሬዚዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምሬ ነበር። ተስፋዬም ሌላ ዞር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር የማየው ብለዋል። ከውጭ ወዳገኘ ነው መረጃ ስናልፍ አሜሪካና እስራኤል የተስማሙበት የጋዛ ስምነት ምንምን ነጥቦችን ያካትታል የሚሉ ናቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጋዛን ጦርነት ለማስቆም ያቀረቡት የሰላም ስምነት ሀሳብ በእስራኤል ጠቅላይ ሚኒስትር ቢንያም ኒታዮ ተቀባይነት አግኝቷል። ኒታዮ ትራምፕ ወደ ነጩ ቤተ መንግስት ከተመለሱ ጀምሮ አራተኛ ጉብኝታቸውን በትላንትናው እለት አድርገዋል። ትራምፕ ያቀረቡት እና እስራኤል የተቀበለችው የሰላም ስምነት ደግሞ ደም አፋሳሹን ጦርነት ለማስቆም ይኖረዋል ተብሎ በሚጠበቀው ሚና በመካከለኛው ምስራቅ አረብ ሀገራትና በአውሮፓውያን ከፍተኛ ድጋፍ ተችሮታል። ስምነቱ በውስጡ የያዛቸው ዋና ዋና ጥ ነጥቦች ምንድን ናቸው? ዶናልድ ትራምፕ ያቀረቡት የሰላም ሀሳብ ጦርነቱ በአስቸኳይ እንዲቆምና የሀማስ ታጣቂ ቡድን ሀያ በህይወት የሚገኙ ታጋጆችን እንዲለቅ ይጠይቃል። በተጨማሪም ሀያ አራት የሚጠጉ ህይወታቸው ያለፉ ታጋጆች አስከሬን እንዲመለስ፣ በምላሹ በመቶ ሺዎች የሚቆጠሩ ፍልስጤማውያን እስረኞችን እስራኤል እንድትለቅም የሚጠይቅ ነው። ከጦርነቱ በኋላ በሚኖረው የጋዛ አስተዳደር ውስጥ ሐማስ ቦታ እንዲኖረው የሚጠይቀው የሰላም ድርድር ሀሳብ በቡድኑ ለእስራኤል የደህንነት ስጋት ጥያቄዎች ምላሽ እንዲሰጥም አዟል። ይህ የማይሆን ከሆነና ሐማስ ይህን የሰላም ስምምነት የማይቀበል ከሆነ እስራኤል በቡድኑ ላይ የጀመረችውን ዘመቻ አጠናክራ እንድትቀጥል አሜሪካ ሙሉ ድጋፍ ታደርጋለችም ብለዋል። ሁለቱ መሪዎች የሰጡትን የጋራ መግለጫ ተከትሎ ሙሐመድ አባስ የሚመሩት የፍልስጤም አስተዳደር የሰላም ስምምነቱን እንደሚቀበሉና በአካባቢው ሰላም ለማስፈን ወሳኝ እርምጃ መሆኑንም ገልጸዋል። ከዚህ ባለፈ ሳውዲ አረቢያ፣ ቱርክ፣ ዩናይትድ አረብ ኤምሬት፣ ኳታር፣ ኢንዶኔዥያ፣ ፓኪስታን፣ ዮርዳኖስና ግብጽ በውጭ ጉዳይ ሚኒስትሮቻቸው በኩል ባወጡት የጋራ መግለጫ ስምምነቱን አወድሰዋል። ብሪታንያ፣ ፈረንሳይና የአውሮፓ ህብረትን ጨምሮ ሌሎች የምዕራባውያን አገራትና የባለብዙ ወገን ድርጅቶችም ለስምነቱ መፈጸም ድጋፍ እንደሚያደርጉም ገልጸዋል። ውድ የቻናል የቤተሰቦች የዕለቱ መረጃ ይህን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በሌላ መረጃ እስከምንገናኝ መልካም ጊዜ